ባላንቃ እባላለሁ ስሜ። ያው ግብርና ምሮ የሰራን እንገኛለን። ያው ብዙ ነገሮች አለ። ላሞች አሉ፣ እንደገና ምንድን ነው ፍየል አለ፣ በግ አለ፣ የምታለብ ላማዎች አሉ። እ ሌላ ወንዶች ላሞች አሉ፣ ብቻ ለብቻ አሉ። አሁን ጠዋት ጀምረን 11 ሰዓት ተነስተን አላባ እንገባለን። አላባ ወተት ከሸኘን በኋላ እንደገና ብጥብጥ እንሰጣለን። ላማች ማለት ነው። ለምታለቡት ግል አለ እነዛ የማታለቡትም ግል ሌላ ነገር የሚጠጡት አሉ። መጀመሪያ ላይ የምታለቡት ፈሳሽ ከሰጠን በኋላ ምጥን ምናምን አንድ ላይ ሰጠን ከሰጠን በኋላ ወደ ግድሮች እንሄዳለን። ጭማቂ የሌለበት እስከዛ እሱን አበጥብጠን ከሰጠን በኋላ ጽዳት እንገባለን። ጽዳት ገብተን ያው እበታቸው ወደ ውጭ አውጥተን እንደገና ሻውር ምናምን ያስፈልጋል። እነሱን እየሰራን ጠዋት ጀምረን ያው እስካሁን ሰራተኛ ግቢ ውስጥ ይገኛሉ። የግብርና ባለሙያዎች ያው የተሻለ ዘር አምጥቶ እዛ ሁሌ እየሰጡ ይገኛሉ። እንደገና ደግሞ ስልጠና ሁል ጊዜ በሳምንት ሁለቴ እዚህ መጥቶ ይሰጡናል። ያው የተበላሾች ነገሮች እነሱ ከመጡ እንደገና ከአስተማረን በኋላ እንደገና የተሻለ መንገድ እንሰራለን ያው ከነሱ ድጋፍ ብዙ ብዙ ነገር እያገኘን ያለ ነው። በጣም ብዙ ነገር እያደረጉ ለ ከመጡ በፊት ትንሽ አንድ ሀያ አካባቢ ላሞች ነበረ የሚታለቡት ብታለም ሀያ መቶ ሰላሳ ሊትር አካባቢ ነው የሚወጣ። እነሱ ከመጡ ወዲህ ብዙ ነገር ተደርጓል። እንደገና የሚታለቡትም ወደ አርባ ወደ አምሳ ሄደዋሉ። በዘር ሌላ ዘር አምጥቶ ይሄ ይሻላል ተብሎ የሚሰጡት ዘር በኩል ወተትም በፊት ሀያ ወይ አስራ ስምንት ሊትር የሚሰጡት ላሞች ወደ ሀያ አራት ወደ ሰላሳ አካባቢ የሚሰጡት እንደዚህ ሆነዋል። ስለዚህ የዛነ የምናገኘውና ትንሽ ላሞች የሚታለብም ትንሽ ነበረ ወደ ሀያ ወደ ሀያ አምስት ነበረ መሆኗ አሁን ከመጡ ወዲህ ስልጠናም እየተሰጠ እንደገና ሁሉም ነገር ዘርም አምጥቶ ሲሰጡ እንደገና ይወለዳሉ። እሱም እንደገና ይደርሳል። እንደዛ ሆነ ወደ 45 ወደ 50 አካባቢ ሆኖ አለ። አሁን ላሞች እዚህ ወተት በዛ ልክ አድገዋል። ስለዚህ ተጠቃሚ ነን። ይርጋለም ከተማ በግብርና በሁለቱም ዘርፍ ነው እየሰራን ያለ ነው። አንደኛ እንደ ሲዳማ ኢኒሼቲቭዎችን ቀርጸን ነው የተሰጠን ያው ሲዳማ ክልል እርጋለም ከተማ የምትገኘው ከሲዳማ ክልል ያው ማዕከላዊ ሲዳማ ዞን ዋና ከተማ ሆና ነው አለችው። ስለዚህ በዚህ ዞኖች ሲዋቀሩ ክልሉ መንግስት አራት ዞንና አንድ ሀዋሳ ከተማ አምስት እንደ ዞን ነው የተዋቀረውና ለአምስቱም ኢኒሽቲቭ ተቀርጾ ነው የተሰጠን እንደ ቅድ እሱ ምንድን ነው ስልሳ ስምንት ስምንት ስልሳ ስምንት የሚባል ስምንት ፓኬጆች ስልሳ ስምንት ደግሞ ንሸቲዎች ቀርጸን ከዛ ውስጥ ግብርና አንዱ ነው ማለት ነው። በፊት መቶ ቶ ያው አስር ሀያ ላሞች እየታለቡ መቶ ሰላሳ መቶ አርባ ሊትር ነበረን የምኖረው አሁን እነሱ ባለሙያዎች ከመጡ ወዲህ ያው ሚታለብ ላሞችም አድጓል፣ ወደ አርባ አካባቢ ሆኗል። ሌትርም ከዚህ ጧትና ማታም ወጣው 5 ሌትር 500 ሌትር ባላ ይሆናል። ስለዚህ ለውጥ አለ። ምርቱ ሲጨምር እኛኛ አምራቾች ምንድነው ገበያ ላይ ፈልጋሉ። ስለዚህ መንግስት ምንድነው ማድረግ ያለበት ክትባት ያዘጋጃል፣ ጤንነታቸው እንዲጠብቁ፣ መኖ እንዲያገኙ ማድረግ ስራ ነው የሚሰራው መንግስት። ግለሰቦቹ ግን የማርባትና የመስራት ስራ ነው የሚሰሩት። ስለዚህ እንደ መንግስት፣ ሌላ ደግሞ ጥማድ ምን መጣ? ገበያ መጣ አክሰሱ እየጨመረ ሲሄድ ኳሊቲ ኳንቲቱ የወተት ምርቱ እየጨመረ ሲሄድ ገበያ ሲፈለገ ገበያ ደግሞ መፈላለ እዚ እኛ አካባቢ እርጋለም አግሮ ፕሮሰስ ኢንዱስትሪ አለ፣ እዛም ይገባል ወተቱ። ሌላ ደግሞ ነው ወደ አዲስ አበባ መጫን ተጀምሯል። ገበያ ተገኘ። አዲስ አበባ እየተጫነ አሁን በቦቲ ይጫናል። እኛ እዚህ ድርጅት ውስጥ ብዙ ሰራተኛዎች አሉ። በደሞዝ የሚሰሩት አንድ 12 ሰራተኛዎች ይሆናሉ በቀን የሚሰሩት አርባ በላይ ናቸው። የሚሰሩት ብዙ ስራዎች አሉ። ግማሹ ሳር ሚያጭድ አለ፣ ሌላ ቦታ ሄዶ ፓርኪ እንዲሰጡ ፓርኪ ተገዝቶ ከዛ የሚያመጡት አለ፣ ሚያጭዱት አለ፣ እንደገና ተሸክመው ሚያመጡት አለ። ብዙ ስራዎች ብዙ ሰራተኛዎች ይዟሉ። በግና ፍየል በማሞከትም ስራ ላይ ይሳተፋሉ። ማድለቡም ስራ አለ። እንግዲህ እኛ እንደ ቢሮ ጤንነታቸውን የሙያ ድጋፍ እና ክትትል እናደርግላቸዋለን። ወቅቱን የጠበቀ ከለንደሩን ጠብቀን ደግሞ ክትባት በየጊዜው በሽታን ለመከላከል አስቀድመን የክትባት አገልግሎት እንሰጣቸዋለን። እና አለፍ ስልም ደግሞ ያው ከከተማ አስተዳደሩ ጋር በመገናኘት ያው መሸጫ ቦታዎችም የተናመቻቸዋቸዋል የተለመደው ሀበሻ ከብቶች የሚባሉ አሉ። አካባቢያችን ሰው ቀንድ ይቆጥራል ይህን አክል ከብት አለው ብሎ ባልተዳቀለ ዘመናዊ ባልሆነ ሁኔታ ሁለት ሶስት ብርጭቆ የማይሞላውን ወተት የሚታለብ ከብቶች ሲያረባ ነበረ። ያ ኢኮኖሚካሊ ቁጥሩን ብቻ ነበረ እና አሁን ደግሞ ምንድን ነው የተደረገው? ዘመናዊ ዘመናዊ ዘዴ ነው የተጠቀመውን ዘመናዊ ዘዴ መጠቀም ማለት ምንድነው? ቁጥሩን ተቀንሰው ኳሊቲውን መጨመር ሰላሳ ከብት የማይገኘውን አንድና ሁለት ከብቶች የሚሰጡበት ይሄ ምንድነው? አንደኛ እንትኑ ኮስቱን ይቀንሳል፣ ሁለታ ጥቅሙን ደግሞ ይጨምራል ማለት ነው። በዛ ሁኔታ ዘመናዊ ዘዴ ተጠቅመን ሶስቱ ዘዴዎች አሉ በነዛ ማዳቀል ያው ሰው ሰራሽ እንትኖችን በመጠቀም ከብቶቻቸውን እንዲያዳቅሉ ነበር የተሰራው። ከዛም በኋላ ውጤት ታየ። እችን ውጤት ሲያይ ደግሞ ምንድነው ባለሀብቶችንም ብዙ ከብቶችን ማድረግ ጀመሩ። ያው ሰው እድገት ሲያገኝ ጥቅሙን ሲያገኝ እየጨመረ ይሄዳል ማለት ነው። ግብርና ስራ የሚታሰበው ያው ገጠር አካባቢ ነው እና ከተማ አካባቢ ያው ግብርና ስራ ብዙም አያስተዋልም ግን ከቅርብ ጊዜ ወዲህ ከክቡር ጠቅላይ ሚኒስትራችን አነሳሽነት ብዙ ስራዎች ነው የተሰሩ። ከተማዎች አካባቢ በትንሽ ቦታ በትንሽ ካፒታል በትንሽ በውስን ሰው ኃይል ሰፋፊ ስራዎች የተሰራ፣ ገበያንም ከማረጋጋት አንጻር፣ ለብዙ ወጣቶች ስራ ዕድል ከመፍጠር አንጻር ሰፋፊ ስራዎች ነው የተሰራው። የቃለም ከተማ ከዚህ በፊት 13 ቀበሌ ነበረ። ስድስቱ ሙሉ በሙሉ ከተማ እና ሰባቱ ቀበሌ ገጠራማ ነበረ። ባለፈው እስትራክቸራል ፕላን ሐምሌ መጨረሻ አካባቢ ስናካልል ዲማርክ ስናደርግ አራት ቀበሌ ተጨመረ። ቶታሊ አሁን ከተማችን 17 ቀበሌ ነዋለ የሚያቅፈው ትልቅ ከተማ ነዋል። ስለዚህ 17 ውስጥ 11 ቀበሌ ገጠራማ ነው። ስድስቱ ያው ሙሉ በሙሉ ከተማነት የያዘ ነው። ከተማው ግን እየተስፋፋ ነው። አሁን ኤልዲፒ እየሰራን እያስፋፋ ነው። በዚህ ምንድን ነው እያደረግን ያለ ነው? ከተማ ግብርና ይባላል ተብሎ እየተሰራ አለበት። እንደርጋለም ከተማ ከተማ ግብርና ዘርፈ ብዙ ተግባራት ነው እያከናወነ ያለው። ለአብነት ያህል በእርሻ በከተማ ግብርና፣ በአትክልትና በእንስሳት ዘርፉ ብዙ ተግባራትን እየሰራንና ውጤትም እያመጣን ነው የምንገኘው። ለአብነት በወተት ከብት እርባታ የተሰማሩ ባለ ሀብትም ጭምር ስራ የተፈጠረላቸው ስራ ተወጣትም ጭምር በማስተማራት ብዙ ስራ እያስገኘን ነው የምንገኘው። እንደ ግብርና ጽህፈት ቤትም ደግሞ ብዙ ክትትልና ድጋፍ እያደረገን ነው የምንገኘው። ጀመርኩት። አባቴ ጡረተኛ ነበርና እሱ ይሞካክር ነበር። እሱ በሚሞካክርበት ሰዓት እኔ ገዛዝቼ አመጣለሁኝ እንጂ እንትኑ የፍላጎቱ የለኝም። ግን ስንሰራም እንደዚህ አይጸድቅም፣ አይዝም። በዛሬ ሁለት አመት አካባቢ ነው እንደ ቀበሌ ለየ ቀበሌዎች የግብርና ባለሙያ ተመደበ እና ተመድቦ አለም ፀሐይ ትባላለችና። አለም እኔ እታክላለሁ አይበቅልልኝ፣ ምንድ ነው ችግሩ መጥቼላ? አለችኝ ነኢ እየጠራት መጣች፣ መጡ ኮምፖስት ታደርጊያለሽ? አላደርግም እኔ መትከል ብቻ ነው። ከዛ በኋላ ኮምፖስት ይደረጋል፣ አፈር እንደዚህ ይደበላለቃል ብላ እሷ ነገረችኝ። በዛ መሰረት ከእሷ ጋር እሷ የመጣች እያሳየችኝ፣ ኮምፖስት እየገዛ፣ ኮምፖስት እያደረኩኝ ሳይ። የተሻለ እየተሻለ የተበላሸ ነገር ሲኖር እየነገርኳት እንደዚህ እንዴት ሆነ እያልኳት፣ በእውነት በጣም ከምለው በላይ ናቸው። ቀደም ሲል ሁለት አመት በፊት እዚህ ጋ የከተማ ግብርና ከተማ ላይ ተመድቦም ብዙ የለም። አሁን እኛ ተመድበን ከመጣም በኋላ በአትክልት ልማት በተነገረው ከጠቅላይ ሚኒስተሩ በወረደው እንትን መሰረት በቃ ያለውን ነገር ሁሉም ባለው ቦታ ባለው ደረጃ ሰርተው እንዲያሳዩ ያለንን ጥረት አድርገናል። ያው እኔ ከመጣሁ በኋላ በቃ ላይ የተወሰነ ነገር እንዲሰሩ እያሳየን፣ ይኸው ከምታዩት አንጻር ጥሩ እየሄዱ ነው። ጥቅል ጎመን፣ ካሮት የተከሉት ሰባት አመት ሰውና በአመት ሶስት ጊዜ እያመረቱ ናቸው። በሶስት ወር ነው የሚደርሰው። ስለዚህ ጥቅሙን ስላወቁ እሱ ነው እየሰራን አለ። ነው የታመሙ ሰዎች እንደዚህ አይነት ነገር ብትበሉ ብሎ ሐኪም እንደዚህ ነገር ካላቸው እባክሽ እንዲህ ተብለናል አይነት ነገር ይሏሉ። ከመስጠት አልፌን አሁን ትከሉን ነው ወደ ሶስት መንደር ላይ ከዚህ በኋላ የእውነቴን ነው ይሄ መንደር በዚህ በአትክልት እንደሚለቀለቅ ነው። እኔ እንደኔ በጣም ብዙ ሰው ከ60 ከ70 ሰው በላይ ዘር ጠይቆኛል። ብዙም ጊዜ ብዙ ሰዎች በግቢያቸው ውስጥ አበባ ነው የሚያመርቱት። ያን አበባ እንዲያመርቱ እኛ አልፈቀድንም። ብዙ እቃ አስደፍተን በአትክልት እንዲቀይሩት አድርገን ዛሬ ላይ እስከ ገበያ አውጥተውታል። ቆስጣ፣ ሰላጣ ለገበያ አብቅተዋል። የተደራጀ ነው። ለ14 ዓመት ምህረት ነው አምስት ምንድነ ተደራጀ ነው ስንጀምር ወደ አንድ ሺህ ዶሮ አካባቢ ነበረን። ከዛ በኋላ ያው ስራ ሳናቋረጥ ስንሰራ ብዙ ውጤታ መሆንን ነበረ ድጋፍም እየተደረገልን በከተማም በዞንን በትም ሌላ ቁሳቁስም ብድርም እየተመቻቸልን ያው ጥሩ አቅም ያለን አሁን በዚህ ሰዓት የአራት ሺህ የእንቁላል ጣይ ዶሮ እና አስር ሺህ የአንድ ቀን ጫጩት እያሳደግን እንገኛለን። እኛውን ስንጀመር አምስት ሆነን ጀመር ነው። ያው ከእኛ ስር አሁን ወደ 18 ሰው አለ የስራ አጦች ማለት ነው። እዚ አሁን አራት ሰው ነው ተቀጥሮ እየሰራለው። እዚ ስቴዲየም ፋርም ያለን እዚያም ወደ 11 ሰው አለ። አሁንም አናራሳ ፋርም ሌላ ፋርም አለን። አንድ ላይ አጠቃላይ ወደ 18 ሰው ስራ ድል ዶሮ እርባታ በሁለት ነው የሚከፈለው። አንደኛ የአንድ ቀን ጫጭቶችን እናሳድጋለን። ሁለተኛ ደግሞ 48 ቀን ከሆነ በኋላ የእንቁላል ጣይ ይደራጃል። በዛ ነው እየተሰራ አለው። አራተኛው ፓኬጅ ንብ ማነት። በአራቱም በዚህ ዘርፍ እንስሳትና አሳ ሀብት ላይ ይህንን ስራ ነው እየሰራን ነው። እነኝን ስናይ በወተት ዘርፍ ስናይ በወተት እንግዲህ በማይበርም ወጣቶች በመደራጀት ወጣቶችን በማደራጀት ተሳስሮ ነው የሚሰራው ስራ የምንሰራው። ቀጣይ እቅዳችን ያው እግዚአብሔር ካለ ከዚህ የተሻለ ስራ መስራት ያቅድናል። ወደ ፋብሪካው ነው ወደ መኖ አቀነባበሪያ ማሽን እናመጣለን ብለን ነው የምናስበው። ይህም ቤቱ ታሳቢ የተደረገው ታሳቢ ተደርጎ የተሰጠን ለፋብሪካው ነው የተሰጠን። እስከዛ ነው የአንድ ቀርጫጭ ታስገባ ነው እና ወደ ፋብሪካ ወደ መካከለኛ ኢንቨስትመንት ሽግግር ነው ሐሳባችን። ደራጅ ማለት ነው። በመንግስት እድል በሰጠን መሰረት በግብርና አማካኝነት ይህንን ቦታ በማመቻቸት ግብርናዎች መጥቶ፣ ስለዚህ አምስት ሆነን ተደራጅተናል። ከዛም በኋላ ደግሞ ሰው እንደገና መሬቱ ሰፊ ስለሆነ እንደገና ተጨማሪ ዘጠኝ ሰው ተጨምሮ 14 ሰው ሆነናል አጠቃላይ ያው በጥሩ ሁኔታ እየሰራ ነው ያለ። ነው እኛም ሁኔታውን መጀመሪያ አራት ቦንዳ ነው ሰራ ነው። ከዛ በመቀጠል ነው አሁን ደግሞ እየጨመርን እየሄደ ነው ያለ። ነው በእንስሳት እርባታ ወይ አሳ ሀብት ስናይ ራሱ በከተማችን ወደ አራት ፓኬጆች አሉ። አንደኛ ፓኬጅ የወተት እንስሳት ነው፣ ወተት ከብት ነው፣ እርባታ ነው። ሁለተኛው አሳ እርባታ ነው። ባልተለመደ ሁኔታ ዘንድሮ ሲዳማ ክልል እንደ ይርጋለም ከተማም ከዚህ በፊት የምታወቀው አሳ ሐይቆች ያሉበት አካባቢ ነው። ሐይቆች ያሉበት አካባቢ ብቻ ነው የተለመደው። እንደምታወቀው ፍቅረ ሐይቅ የሚባለው ሀዋሳ አሳ የሚባለው ፍሌተ የሚባለው ይዛ ነበር። ለምንድን ነው ተብሎ ሌላ ቦታ ለምን አይሆንም የሚለውን እንደ ሲዳማ ክልል ክቡር ፕሬዝደንታችን ጠርቶን ኢንሽቲቭ ተቀርጾ ፕሬዘንት ከተደረገልን በኋላ የዚህ ራሱን የቻለ ቢሮ አለው። የክልሉ አሳ እንስሳትና አሳ ሀብት ቢሮ በቢሮ ደረጃ ተደራጅቶ እነኚህን ነገሮች ወደ ሌላም መስፋት አለበት የሚለው ያልታወቀ ሀብት ስለሆነ ተጀመረ። እኛም በዛው መነሻ ወስደን እየሰራናለንበት አንዱ ፓኬጅ ማለት ነው ያሳ አካባቢ ካይ ምንጮች አሉት ወንዝ ወራጆች አሉት። አብዛኛው የሚመጣ እንትኑ አሳው ከሐዋሳ ሀይቅ ነው የሚመጣው። ስለዚህ ከዚ ሄዶ እዛ ከሚገዛ እዚ ሆነን ለምን እኛ ነገር ምንጮችም ስላሉ ወንዞችም ስላሉ እነን ወይም በወንዙ ጠልፈን ወይም በምንጮቹ ተደራጅተን ብንሰራን ለነገ ውጤታም እንሆናለን በማለት በማሰብ ከሌሎች ኮፕ በማድረግ ከዛ በኋላ የኛን ደሞ የተሻለውን የተሻለውን አሳ እርባታ ጥሩ አርግን እየሰራን ነው። ምርትና ምርታማነትን ከመጨመር አንጻር ለአብነት ቅረብ ብሎ ነው ባለሙያ የሚደግፈው አርሶ አደሩም የሚሆን ወጣቱን በወተት ትምህርቱ ከዚህ በፊት ከነበረበት ከ2010 ወዲህ በፓኬጅ ተቀርጾ እየተሰራ ነው ያለው። ስፔሻሊ በወተት የተገኘው ውጤት አመርቂ ነው ማለት ይቻላል ከአካባቢ ገበያ አልፎ ወደ አዲስ አበባ ጭምር እየተጫነ ያለበት ሁኔታ ነው አለው። ይሄ ማህበርም ጭምር በአሳ የሚታወቅ ነው። ሌላም ቀበሌ ላይ ብዙ ተሞክሮዎች አሉ። ከዚህ በፊት ከአዋሳ ነበረ የሚቀርበው ለምግብ ፍጆታነት አሳ። አሁን በአካባቢያችን በብዛት እየተመረተና ና ውጤትም እየተገኘ ነው አለ። አጋጣሚ ሲሆን ሲፈልጉን ሲደውሉልን ቅዳሜንም ጨምረን ትራንስፕላንት የሚደረግ ከሆነ መተን ትራንስፕላንት አርጋን አብረናቸው አፈር ነክተን ሰርተን የምናሳየው እንጂ እንደዚህ አርጎ አንልም። ወደ ሲስተሙ እስኪመጡ ድረስ እራሳችን ነክተን ኮምፖስት እንዴት አርገው እንደሚቀይጡ እና እያንዳንዷን ነገር ለህብረተሰቡ እያሳየን ስፔሻሊ ሴቶች ላይ ቤት የሚውሉት እነሱ ናቸው። ከውጭ ከሚገዙ ይሄንን ነገር ካሮቱንም፣ ቆስጣውንም፣ ሰላጣውንም ሁሉንም ነገር ከቤታቸው እንዲጠቀሙ በጣም ከፍተኛ ድጋፍ እያደረግን ነው። ያለንን ሰዓት አሟጠን ነው የምንሰራው። ቀጣይ ቅዳችን ቤተሰብ ከቤተሰብ ፍጆታነት አልፎ ለገበያም ጭምር የሚያመርት አርሶ አደር መፍጠርና አካባቢም ደግሞ ተጠብቆ ለመሆን ነው። ቀጣይም ምርቱን በቀጣይነት በብዛት ለመስራት ነው እቅዳችን እንደ ከተማ። እሱን ደግሞ ቀጣይነት የሚኖረው ግንዛቤ ከመፍጠር አንጻርና በቅርብ ክትትል ካደረገን አርሶ አደራችን ደግሞ ለግብርናው ቅርብ ስለሆነ እኛ የምንለውን ስለሚቀበል በብዛት ከሰራን የገበያውን ማረጋጋትን ስራም መስራት እንደምንችል ሁሉ እቅዳ አለን። የከተማ ግብርና እጅግ በጣም ጥሩ ነው። የሚያምር ደስ ይላል በቃ። የአይን እንደው ትረክ ይበታለች ትጠግብ ይበታለች ስታይ ራሱ ያምራል። የወጣው ፕላንት የአይን ምግብ ነው። ለጤና ሽም ሌላ ነገርን ከሚመገቡ አረንጓዴ ቅጠል እንዲመገብ ለጤና ትልቅ አስተዋጽኦ አለው። ከዛ አንጻርም ነው እኛ ትምህርት ስንሰጣቸው አሰራሩን እንኳን ለማያውቁት ሰብሉ ከደረሰ በኋላ አሰራሩን እንዴት አድርገው መመገብ እንዳለባቸው ያ ሁሉ እስከ ኑሮ ዘዴ ውስጥ ገብተን ነው እያስተማርን ያለ ነው ስናዘራቸው አሁን ቆስጣን የማይፈልጉ አሉ ያ የምን ችግር ነበረ አመጋገ አሰራሩን አያውቁትም እኔ አሳያችኋለሁ አብረን ሰርተን እንበላለን እንደዛ እያልኩ ነበረ ወደ ስራው እንዲገቡ ማደርገው እና በጣም እኔ ደስተኛ ነኝ በስራ ይሄ የሌማት ትሩፋት ስራዎች ብዙ የከተማችን ነዋሪዎች ወጣቶችን ተጠቃሚ ያደረገ ስራ ስለሆነ ማንም ሰው ወደ እርጋለም መጥቶ በዚህ ስራ ላይ ቢሳተፍ ኢንቨስት ቢያደርግ ምቹ ሁኔታ እንዳለ እና አካባቢውም ለዚህ ለእርባታ ስራ ምቹ ነውና እንደሆነ ለማንሳት እፈልጋለሁ።